ግን ቅዳሴያቸው ዜማውም ሜሴጁም አይመሳሰልም። ራሱ ኖ ኖ አይ ሜሴጁም ነው የምልህ ሜሴጁም ራሱ ኖርማሊ ኢትዮጵያ ውስጥ አሁን በተዘጋጀ አሁን ቅዳሴ ማርያም እና ቅዳሴ ጊዜም የሚባል አለ። ልዩነት አላቸው። ራሱ ታውቃቸዋለህ። ቅዳሴ ሲባል ቅዳሴ ቅዳሴ ጊዜ እና ቅዳሴ ማርያም የሚባሉ አሉ የሐዋርያት ቅዳሴ የሚባል ነገር አለ። በቅዳሴ ላይ የሚቀየረው ማለት ነው ከንትን በኋላ ከቃጭሉ ከተመታ በኋላ። አሁን ጠቶኛል በጣም ልጆ ስለማውቀው ነው። እና ይቀየራል ራሱ ማለት ነው አንደኛ ነገር ማለት ነው። የውጮቹ ግዝ እዝልና ሀራራ የሚባሉትን ነገሮች አያውቁትም። ደብረ አባይና ሰረር ኩላ የሚባለውን ኮንሴፕት አያውቁትም፣ የውጮቹ ጭራሹኑ ማለት ነው። በመልእክት ደረጃ እንኳን ከሄድክ ማለት ነው። ስለዚህ ለማለት የፈለኩት ምንድን ነው በሞር በልጅነት ስለማውቀው ነው። የኦርቶዶክስን ማለት ነው አውቀዋለሁ። እራሱ ልጆ ያሳለፍኩበት ህይወት ስለሆነ ነው። በኋላ ላይ ነው ወደ ፕሮቴስታንት አለም ውስጥ ሳድግ የገባሁት። ከዛ በኋላ ነው ወደ እስልምና የመጣሁት። እና ምናልባት የምታውቀኝ ከሆነ ማለት ነው፣ የማታውቀኝም ከሆነ ያው ዛሬ የወቀው ማለት ነው። ሌላ ጥያቄ ያለ እስልምና ላይ አላወቅኩም። ምን እንደያስገኝ መጨረሻው እኔ ልጅ ሆኜ በኦርቶዶክስ እንትን ውስጥ ነው ያደግኩት፣ እራሱ ማለት ነው በኦርቶዶክስ ባክግራውንድ ውስጥ ነው ያደግኩት። ግን በኋላ ላይ ግን ፕሮቴስታንት ነው ብዙ ያሳለፍኩት ማለት ነው ብዙ አመት ያሳለፍኩት አንድ አስር አመት ምናምን አሳልፊያለው ፕሮቴስታንት ውስጥ ከዛ በኋላ ግን እንዳንተ አይደለሁም እኔ ምንድን ነው አስር አመት በምቆይበት ሰዓት ላይ እብራይስ ግሪክ ለማጥናት ሞክር ያለው፣ ግዕዝም ለማጥናት ሞክር ያለው ሶስት ቋንቋዎችን ለማጥናት ሞክር ያለው መጽሐፍ ቅዱስ ብሉ ኪዳንን በብራይስ አዲስ ኪዳንን ደግሞ በግሪክ ለማጥናት ሞክር ያለው ግሪክ ኮይን የሚባለው ማለት ነው ክላሲካል ግሪክ ግዝ ደግሞ የሚባለውን ቋንቋ ለማጥናት ሞክር ያለው። ምክንያቱም ሀገሬ ውስጥ ያለ ነገር ነው፣ ጽሁፎች ያሉት ሶርሶች ያሉት ኢትዮጵያ ውስጥ ግዝ ነው። በጣም ወደው ቋንቋ ነው። በነገራችን ላይ ግዝ በጣም አከብሮ ቋንቋ ነው። የኢትዮጵያ ቋንቋ ግዝ እንዲሆን ፍላጎት የምኞቴም ነው። የግዝ ሜምበርስ ነኝ ራሱ አባል ነኝ ራሱ የግዝ ኮሚኒቲ የሚባለው የኢትዮጵያ ቋንቋ እንዲሆን ከሚመኙት ውስጥ አባል ውስጥ አንደኛው ነኝ እራሱ ማለት ነው። ከዛ በኋላ ወደ እስልምና ስትመጣ ደግሞ አረብኛ ታጠናለ ማለት ነው። ምክንያቱም ቁርአን የምትቀራው ሶርሶቹ በአጠቃላይ አረብኛ ናቸው። ምን ነገር ግን ያው አንድ ስድስት ዓመት ምናምን ሆኖኛ ለሁ ስለዚህ፣ ሞርፎ ነው እኔ ባግራውንዴ፣ በእንትን ነው ራሱ በቢልዲንግ ኢንጂነሪንግ ነው የጨረስኩት። ግን እንደ ሆቢ አድርጌ የያዝኩት ግን ኮምፓራቲቭ ሪሊጅን ነው ራሱ ማለት እውነትም ማወቅ ስለምፈልግ ማለት ነው እና